አንቺ የግድ ከኔ መራቅ ይኖርብሻል። ሄርሜንን ምንን የምነግርሽ እንዲደብርሽ እንፈልጌ አይደለም ግን ደግሞ ሄርሜ እኔ ከሩታ ጋር መሆን እፈልጋለሁ። ሩታን እወዳታለሁ። ከእሷ መለየት አልፈልግም። ስለዚህ ሄርሜ በቃ በእግዚአብሔር ለምንሽ በቃ ከህይወቴ ውጪልኝ። እኔም ከሷ ጋር ህይወቴን እና ላይፊል ልቀጥል ከዚህም በኋላ ማለት ነው እውነቱን ስነግርሽ ሩታን በምንም አይነት መንገድ እንድትናገሪያትም የትም አልፈልግም። ከዚህ በኋላ እሷና አንቺም በምንም አይነት መንገድ ሰጣ ገባ ውስጥ መግባት የለባችሁ። ስለዚህ ሁለተኛ ምንም አይነት ነገር ቴክስት የሚሆን ምን የሚሆን ነገር ወደ እሷ እንዳትለቂላት እሷን የሚያስደብራት ምንም ነገር ከዚህ በኋላ እንዳታደርጊ። ይሄድም አስበህበታል? በስትክል ብሽ ያው አስቤበታሉኝ ማታደሪን ተጨነቄበት አስቤበት ነው ይህንን ውሳኔ ላይ የደረስኩት ማለት ነው። እዚህ ጋር በቃ ሁሉም ነገር እንዲያበቃ ፈልጋለሁ። እኔ ግን ያልገባኝ ልጁን በሆዴ ፍቅሩን በልቤ የሚባለው ነገር ግን ሊገባኝ አልቻለም። ሄርሜላና አብርሃም እንግዲህ ከህይወቴ ውጭ ሊ ብለዋት፣ ስማው ሩታ ፊት ለፊት ስማው ነው የሄደችው። ሩታ ግን ጽናቱን ይስጥሽ። እንደ አንቺ በጥፊ አትያትም እንዴ? ሩታ ልጆ ልጅሻል። አሁን ደግሞ ምን እንዴ? ሩታዬ ለምን አትያትም? ግቢሽ መታ። ይሄንን ያህል መደፋፈር? አረ ሄርሜላ አሁንም ከሱ ውጭ እንዴ ልጁን በሆድ የምትዩ የአብርሃም ልጅ ሆድሽ ውስጥ የተቀበራል እንዴ? ምን ለማለት ፈልጋ ነው ቤተሰብ? ይሄ ቅኔ ግን ይሄ ሙዚቃው ግን ሊገባኝ አልቻለም። እና በጣም ገራሚ ነው። እንደዚህም ሆኖ ግን አብርሃም እየተለማመጣት ሩታ አሁንም ፍቃደኛ ልትሆን አልቻለችም። በቃ ልቧ ሊያምን አልቻለም። ሩታ ግን ለምን አብርሃም እንደዚህ እያዘነ ለምን ያኔ ለምን አትረጅውም? ተረጆ በቃ የሰው ልጅ ያጠፋል አይደለ? እንኳን ከሰው ልጅ ስህተት ከብረት ዝገት አለ። ምን ችግር አለ ቤተሰብዬ? ይቅርታ ብታረግለት፣ በቃ ይቅርታ አርግለት። ይሄ ዝም ብሎ በየኮሜንቱ በየምን ቲክታክ እነዚህ አሽቃባይ ስራ ፈቶች እነሱ የሚሉሽን በፍጹም አትስሚያቸው። ትዳርና ትዳርሽ ብቻ ነው የሚያዋጣሽ ሩታዬ፣ ወደ ራስሽ ተመለሽ። አብርሃም ግን በጣም አሳዘን። ሄርሜላ ግጥም አርጋ እኮ ሳመችው እናንተ! ኧረ የምሽር ዜናችን በጣም ገራሚ ነው እንዴት እና እንዴት አድርጋ ነው ደግሞ የሳመችው? ወይ አንገቱ፣ ወይኔ ሩታዬ፣ እንዴ! እንደው ቤተሰብ የካልዳነ ይሙት፣ ይሄ ማጮ ማጮ ማውሬ ነው። በሉ በላይቭ ሰዓታችን እንገናኝ ማለት ነው። እንደው ቪዲዮ ላሰማችሁ ብዬ እንጂ አሁን የመጣሁት ማለት ነው። በጣም ገራሚ ነው ጭራሽ። እኔ ግን ሄርሜላ ነገር ምን ነው? ሆድሽ ደግሞ እየገፋ ሄደ። ልክ ሆነ ይወለዳል፣ ወለዳል። ቂክ ሆነ ደግሞ ወደኋላ እየገፋ ሄዳል። ችግር የለውም አረ ግፋ በለው ይገፋል፣ በግዱ ያገሩ ጎዳና ሲጠፋው መንገዱ ተብሎ የለ እንዴ?